እንደ ሌላው ምናምን የትዳር ምናምን አይደለም። ይቻላል አይደል? አስተማሪ ከሆነ እንማርበታለን። ዋናውኛ ታሪኩ ብቻ የሚያስተምር ይሁን። ያው ማለት ያሳለፍኩት ነገር ምናምን ነው አሁን ያለውበት ሁኔታ። እሺ እኮ የሕይወትሽን ለውጥ ምን አሳልፈሽ እዚህ እንደደረሽ ልታስተምሪ ነው። ልጀመር ምን ፈልገሽ ነው የገባሽው? አስተማሪ ታሪክ አለኝ ብለሽ ነው የገባሽ። ስለዚህ ታሪክሽን እናዳምጣለን፣ እንማርበታለን። ከፈለግሽ ደግሞ ስጨርሽ ምን ተማርሽ ከኔ ታሪክ ነው። ሐቡዬ እኔ አሁን ያሳለፍኳቸውን ጊዜያቶች እና አሁን ደግሞ ያለውበት ሁኔታ አሁንም ያለውበት ሁኔታ ከባድ ነው እና ያው ለዛ ነው ሐቡዬ እኔ አሁን መጀመሪያ ላይ ማለት ነው የምጀምረው ያው ከልጅነቴ ነው እንዳይረዝምባችሁ ማለት አባቴ ደና ኗሪ ደና ሰራተኛ ነኝ ነበረ ደና ነገር ነበረው ምናምን። ደና ስልሽ በቃ ሀብታም ነጋዴ ነኝ ነበረ። እና መጀመሪያ ከሌላ ሴት ልጅ ነበረው። እናታቸው ስትሞት እኛን አግብቶ የእኛ እናት አግብቶ እኔ ሶስተኛ ልጅ ነኝ ከኔ እናት ማለት ነውና እኔ እኔ እንደተረገዝኩኝ በአራተኛ በአምስተኛ ወሬ አባቴ ለስራ እንደሄደ አዲስ አበባ አረፈ በመኪና አደጋ ማለት ነው። እና ከዛ በኋላ ነው እንግዲህ ያሉት ነገሮች በሙላ የተለዋወጡት። የፋዘር ልጆች ትንሽ ያው ተንደላቀው ያደጉ ናቸው ምናምን መስጠት ማስተማር ምናምን ነገር ብዙም አያውቁም። የእሱን ነገር እንዳለ የያዙት ወንድሞቼ ናቸው፣ ታላላቆቹ ማለት ነው ከላይ ያሉት። እና ማዘር ምንም ነገር አታቅም፣ ያው በእሱ ነው የምትተዳደረው ምናምን በቃ ቤት ገባች ትልቅ ቤት ሰራተኛ ምናምን አለ በቃ መውለድ ያለውን ነገር መኖር ነው አለቀ ማለት የእሷ የሚባል ነገር የላትም ያለው ነገር በፋዘር ነው ከዛ በትልቆች ልጆች ነው ምናምን ነገር የነበረው ማለት ነው ከዛ ልክ እንደዛ ፋዘር ልክ ሲሞት ከልጆቹ ጋር አልተስማሙም ምክንያቱም ፋዘር ትልቅ ነው ስድስት ልጆች ወልዷል ከዛ በኋላ ነው የእኛን እናት ያገባት እናታቸው ታማ ስትሞት ከዛ ልክ ፋዘር ሲሞት አልተስማሙም ምናምን፣ ከቤት ወጣችና ሌላ ቤት ተከራይተውላት እያገዟት ምናምን ተጀመረ ኑሮ ማለት ነው። ከዛ በኋላ እንደዛ ሲሆን በቃ አልፈለጉም፣ ብዙም ደስተኛ አይደሉም እኛን በመንከባከባቸው ምናምን እና የመኪና አደጋ ነው የነበረ ፋዘር ያረፈበት። አንደኛ ወንድማችን ልክ እንትን ተብሎ የተሰጠው ይህ ምንድን ነው ልክ እንዳሳዳጊ ማለት ነው ደግሞ ጊዜ ውክልና ምናምን የፋዘር የተሰጠው እኛ የኛን እናት ብዙ አይወዳትም። ልክ የሆነ ገንዘብ ምናምን እንዳጠየቀው ማለት ነው። የሚገርምሽ ነገር ወደ ሀያ አንድ አመት አካባቢ እኔ እንኳን አሁን ሀያ ሁለት አመት ነው አካባቢ ዛ ቤት ውስጥ ኑራ ልክ ከቤት ስትወጣ ግን አንድ ነገር ሳትካፈል ነው የወጣችው። ያን ነገር ለምንድን ያደረገ አንደኛ ዝም ብሎ በቤተሰብ ዝም ብሎ በሽምግልና ስለነበረ የሰማኒያ ሕጋዊ ውል አልነበራቸውም። ዝም ብሎ በመተማመን ምናምን ነበር ኑሮ። ይሄ ቀለል ያለ እንትን የለም በሽምግልና የምትገቢው አይነት እንደዛ ነው የነበረ። ሲቀጥል ፋዘር ሳይታሰብ ነው አጋጣሚ እንደሄደ ያረፈው። አዲስ አበባ ለስራ እንደሄደ ማለት ነው። በጣም ሀብታም ነው የነበረ። ብዙ ነገር ነበረው። ቆዳ፣ ጨው ምናምን ነበር የሚነግደው። ከዛ ኢንሹራንሱ ላይ ምናምን እኛን አላስገባንም። ስድስት ልጅ ምናምን ሲባል ስድስቶቹ ልጆች ብቻ ነው ያስገባው። ስድስት ልጅ ብቻ አስገባ። ያላትን ነገር በሙላ መካፈል ያለባት ምናምን አገዳት እና ማዘር ያንስ ስትሰማ እንዴት የኔ ልጆችስ የት ሊወድቁ ነው? ቢያንስ እነዛ ትልልቅ ናቸው ተምረዋል ምናምን እንዴት ምናምን ብላ ክስ ጀመረች። የኔ ልጆችም ድርሻ አላቸው ምናምን ብላ ማለት ነው። ከዛ እንደዛ ሲሆን ሁሉን ነገር ጭራሽ አቆመ። በቃ ለእኔ የወተት ምናምን የሚያደርገውን ነገር የነበረውን ወደ ሆነውን የሚተወደድኩኝ አራት ወር ምናምን ስለነበረች ፋዘር ሲሞት አቆመ ማለት ነው። ብራዘር አቆመ። በጣም ብዙ ሲቃይ ሲቃይ ተሰቃየች። በቃ ከዛ ህይወት ወታ፣ ጠላ መሸጥ፣ ገበያ ወታ፣ ዝንጅብል ምናምን ነገር መነገድ ምናምን ጀመረች፣ ያውኛል ለማሳደግ ማለት ነው ዶሮዎች ማርባት እንቁላል መሸጥ ምናምን ነገር እነ ሲስተርም የወጡ ዝም ብሎ በትናንሽዬ ነገር ልክ ይህ ላምባ ምናምን ነበር ድሮ በዛ ሰዓት። እንኳን አልደረስኩም በዛ ስራ ያን ያን ነገር እያደረጉ በቃ ተማሩ ምናምን። ከዛ ክሱ ተጀመረ። ልክ ክሱ እየተጧጧፈ ምናምን ሲሄድ ለጠበቃ ምናምን ከፍሎ እሱ ልጆች እናሳድጋለን ልጆችን አምጫቸው አንቺን ግን አናቅም አስባላት ከፍሎ ምናምን ማለት ነው ለእንትኖቹ እሱ የዛኔ ብር ስለነበረው ከዛ በኋላ እኔ ዋናው ልጆቼ እንዲያድጉ ልጆቼ የተሻለ ነገር እንዲኖራቸው እንጂ የእኔ ቅርብኝ ምናምን ብላ ተወቹ ማለት ነው። ማዘርም ክሱን የእኛን የወራሽነት መብታችን አስጠብቃ ተወቹ። ከዛ እንደዛ ከሆነ በኋላ ምን አደረገ? እዛው አንቺ ጋር ሁነው አረዳም፣ እኛ ጋር ይምጡ ልጆቹ ምናምን አለ። ለእኛ ብር ላ ለመስጠት ለሷ ማለት ነው። እንደዛ ማድረግ አልፈልግም ይምጡ አለ። ሁለቶቹ ትንሽ ደገደግ ያሉ ስለነበሩ ሄዱ። እኔ እሷ ጋር ቀረሁኝ ማለት ነው። ከዛ አቆመ የኔንም ከዛኔ ልክ አንደኛ ክፍል እነሱ እዛ ስራ ምናምን ስላለ እየሰሩ እንደ ሰራተኛ እንዲጠቀምባቸው ጉልበታቸው ማለት ነው እነሱን ወሰዷቸው ከዛ እኔም ትንሽ አደግ ስል ሁለተኛ ክፍል ወይ ሶስተኛ ክፍል ሲሆን ግዴታ ነው በቃ ምንም ኑሮ ከባድ ይሆንብሻል ምንም ነገር ሳይኖራት እሷ ምናምን ወደዛ ቤት ሄድኩኝ ምንም የደብተርም የምንም የምንም ነገር ምንም ነገር አያደርግም እሷ ጋር ከሆንሽ ወይ እነሱ ጋር የሆንሽ እየሰራሽ ትማሪ ያለሽ እንደ ሰራተኛ እንደ ሰራተኛ የሚያደርገው ነገር ስለሆነ፣ የሚገርምሽ ነገር እኮ ለሌላ ሰው ለውጭ ሰው ምናምን ማለት ነው። በቃ ይሄ ትንሽዬ የሚባል አይነት ብር አይደለም ያላቸው ሞልቶ የተረፈ የሚባል አይነት ኖሮ ነው የሚኖሩ የነበር በሰዓቱ ማለት ነው። ከዛ በኋላ እነሲስተርም አንደኛዋ ተምራ እንደምንም አንገቷ እንደፍታ ተምራ ጨረሰች። አሁን አዲስ አበባ ነው ያለችው፣ ነርስነች። አንደኛዋ ደግሞ በቃ እስከ አስር ምናምን ተማረች እና ሲኑሮ ነገር ሲከብዳት፣ በቃ እንደ እንትን ነው ማለት ስለሚ ይሄ ሀብቱን ምናምን መካፈሉን ስለሚያስቡ እንደ ሰራተኛ እንኳን ክብር ምናምን አይሰጡሽም። ትኩ እናድገው አንቺ ዲቃላልሽ አንቺ ምናምን የሆነ የለም፣ እየተሰደብሽ እየተረገጥሽ ምናምን ነው የምትሰሪ፣ ራሱ በክብር ራሱ አይደለም የምትኖሪ ስትኖሪ ከዛ ቤት ላይ ከዛ ጥፍት ብላ አስረኛ ክፍል እንዳለች ሄደች ወደ ሌላ ስራ ምናምን ዝም ብላ ወደ አዲስ አበባ ምናምን ሄደች፣ በዛው ቀረች፣ ተመልሳም አልመጣችም። አንዳንዴ በቃ ማዘርጋ ምናምን ትለውላለች እንጂ ወደዛ ቤት ዞር ብላም አታይም። ውርስ ምናምን ብላም አልጠየቀችም። እኔ አደግኩኝ ያው ማደግ አይቀርም ስምንተኛ ክፍል ደረስኩኝ። እኔ በደረስኩበት ሰዓት ደግሞ ምን ተፈጠረ? ያው አንዳንዴ የሆነ የሰው ያለ አሰብሽውን ነገር በላለው ስትይ አንቺም ኪሳራ ላይ ትወድቂያለሽ። ስራን ምናምን እንትን ሳትይ ማለት ነው። እኔ ስደርስ እንትን ሆኑ፣ ከሰሩ ምናምን ብዙ ግብር ተጣልባቸው። ኢምፖርት ኤክስፖርት ጀመርን አሉ በቃ የነበራቸውን መኪና ምናምን ተሸጠ። ክስር ስር አሉ። አንደኛው ታሰረ፣ አንደኛው ጠፋ። ከዛ ቤት ላይ እኔ ስምንተኛ ክፍል ስሆን በ2010 አስ ወይ አስራ አንድ እኔ ስምንተኛ ክፍል ስሆን ቤቱ ዋናው ቤት የፋዘር ቤት ጋር ነበር ምንኖረው። ሁሉም ጠፉ። በቃ አንደኛው ታሰረ፣ አንደኛው ጠፋ ብር ይዞ ምናምን ነገር። ቤት ውስጥ እኔና አንድ ወንድም ያለን ስራም አንሰራ፣ የነሱ ወንድም ትንሽ ህመም ያደርገዋል ስራ ይሰራ ብቻ ቀረን ቤት ውስጥ ማለት ነው። ከዛ ስምንተኛ ክፍልን በቃ መፈተን ራሱ ከበደኝ። በቃ አልቻልኩም። የሚበላ ነገር ቤት ውስጥ የለም። ከብቶቹ ተሸጡ ምናምን፣ ስራ ቆመ። አንድ አመት ሙሉ እንግዲህ ያለምንም እርዳታ ቤት ላይ ያለን ነገር እየሸጥሽ መጠቀም በጣም ከባድ ነው ማለት። በእኔ አቅም ሳይሆን እሱ ምን የለም ማስተዳደር ምንም አልቻልም። በቃ ጸብም ይፈጠራል። ሞተር ምናምን ነበር ያውላ፣ ተሸጠ። ቤት ውስጥ ይሸጣል የተባለው ነገር በሙላ ተሸጠ ምናምን። ከዛ ወደ መጨረሻው አካባቢ አልቻልኩም። በቃ አልቻልኩም። ስራ መፈለግ ጀመርኩኝ። ስራ ለመስራትም ደግሞ እንግዲህ በዛ እድሜ ገንዘብ ያስፈልግሻል። ምን የጀበና ቡና እንኳን ለመስራት ገንዘብ ያስፈልግሻል። ያን ደግሞ የሚያደርግ ሰው የለም። ሁሉም ሰው በቃ የራሱን ነው። አንዳንዴ ሲስተር ነበረች ያረፈች፣ የታለች እዛው የምትኖር እዛው ከተማ ላይ የምትኖር ምሳ ትቋጥርልናለች፣ ምግብ ትልክልናለች፣ ለረቅ እንጀራ ምናምን። በቃ የሆነ ራባችን ምናምን አይታ ማለት ነው። ከዛ የእኛ ትምህርት ቤታችን በጣም ቅርብ ነው ምማርበት አንደኛ ደረጃ የተማርኩበት ማለት ነው ከቤታችን ጀርባ ማለት ነው። ስራ ወጣ ስራ ስልሽ በቃ ተማሪው አያጽዳ ምናምን ተብሎ ከተማሪው ብር ተሰበሰበና አምስት አምስት ብር ጽዳት ይቀጠር ለትምህርት ቤቱ ለክላሱ ተብሎ ማለት ነው። ከዛ በቃ አሰብኩኝ አሰብኩኝ አሰብኩኝና የጀበና ቡና እንኳን ወጥቼ ትምህርት ሊያልቅ ሊዘጋ አካባቢ ግማሽ አድርገን ነበረ። ወጥቼ እንኳን ስራ ለመጀመር ብር ያስፈርገኛል ቢያንስ ሁለት ወር ሶስት ወር እዚህ ልስራ ምናምን አልኩኝና ስራ እዛ ገባሁኝ። እንግዲህ አስቢ፣ እዛው ሰፈርሽ ላይ ሁሉ ሰው ያቅሻል፣ ሁሉ ተማሪ ያቅሻል ምናምን የማን ልጅ እንደሆነ ሻቃል። ባር ነው በጣም ማለት ነው። ኔትወርክ ሺ የተቆራረጠ ነው ውዴ፣ ከእኔ አይደለም ጋይስ፣ ከሷ ነው የሚቆራረጠው። ኦ በቃ እዞሽ ምናምን ምናምን። ያ አላጥኝ እንደምንም ተፈተንኩኝ ምናምን፣ ትምህርት አለቀ። ከዛ ስራ እዛው ከተማ ላይ ማለት ነው ውዴ። ኔትወርክሽን አስተካክሉ። አሁን ተስተካከለ። አቡ እየሰማ አሁን ነው መሰለኛ። አዎ አዎ፣ ስልክ ገብቶብኝ እንትን ጠፍቶ ነው። ኦኬ ኦኬ ከዛ በኋላ እዛ ስራ ጀመርኩኝ ከተማይቱ ላይ የዛው ወደ ጥግ ወጥቼ ወደ በረዛኛው ጫፍ ወጥቼ ስራ ጀመርኩ የሆነ ኮንቲነር ነገር አለ ዩኒቨርሲቲ ነገር ከዛ ስራ ጀመርኩኝ ከዛ እስኪ ደግሞ አገር ቀይሬ ልየው ማለት አንድ ሺህ አምስት መቶ ብር ይዘሽ ቤኪራይ ከፍለሽ የስራ ቦታ የመኖሪያ ከፍለሽ ምናምን አልሆነልኝ አለ በቃ በቃ ሲለኝ መጣሁኝ ወደ ባህር ዳር ከባህር ዳር ወጣ ያለ ቦታ ነው ምኖረው የነበር የተወለድኩበት ሀገር ማለት ነው ወደ ባህር ዳር መጣሁ። ባህር ዳር በቃ ያንም ያንም ያንም እየሰራው መስተንግዶም፣ ሰው ቤትም ሰርች ያለሁኝ ምናምን እንደምንም እንደምንም ብዬ በቃ አንዳንዴ ነገር እየለፋች ስትሄጂ እየተስተካከለልሽ እየሄደ ይመስልሻል ምናምን የተሻለ ነገር እያደግሽም ስትሄጂ ሰው እያወቅሽ ምናምን ነው የምትሄጂው። እና እንደ እግዚአብሔር ፍቃድ ሆኖ እንትን መጣልኝ። ይሄ ቴሌብር ምናምን ተጀመረ የሆነ ሰዓት ላይ በ2013 ማለት ነው። በ2012 ነው የመጣሁኝ ወደ ባህርዳር ከዛ በ2014 አካባቢ ቴሌብር መጣ። አጋጣሚ የሆነ ማውቀው ልጅ ነበረ፣ ሱቅ እየሰራሁኝ ቴሌብር አስገባኝ። ከዛ ልክ ቴሌብር እንደተመዘገብኩኝ በሱቅ ኤጀንት አድርጎ መዝግቦኝ፣ ቴሌ የሚሰራ ልጅ ነው ማውቀው፣ ደንበኛዬ ነበረ። ከዛ ወደ ማዲያ ደግሞ በቴሌብር ይቀዳ ምናምን ሲባል አመቻቸልኝ። እዚህ ተቀምጠሽ ከምትው የዘወተሽ ስሪ ምናምን ስለ ያለኔ ከብደኛ ለ ሹፌር ጋር ስራ ያው ከቤት እንደወጣው ነ ብዙውን ነገር ሁሉ አላውቀውም፣ ሰው ሁሉ ምናምን አዲስ ነው ሁሉ የሚያደርገው ነገር ማለት ነው። እድሜም ገና ስለነበረ በቃ ከዛ በኋላ ያን ስራ ጀመርኩኝ። በቃ የተሻለ ነገር የለም እንትን እያወቅሽ ስትሄጂ ሁሉ ነገር የተሳካልሽ ምናምን ነው የሚመስልሽ። ያን ስራ እየተሰራ ትንሽዬ ገንዘብ ያስኩኝ ምናምን በቃ እናቴ ማገዝ ጀመርኩኝ። አንዳንድ ነገሮችን ማስተካከል፣ ቤት ኪራይን ምናምን በቃ ራሴ እንትን ማድረግ ጀመርኩኝ ማለት ነው። ከዛ እንደዛ ሲሆን በቃ እኔ ሀያ አመቴ ነው እንደዛ ሀያ አመቴ ሲሞላ ምክንያቱም ከሀያ አንድ አመት በኋላ መጠይቅ አትችም ሚኒስትር ምናምን አልጠየቁም የሚያደርጉት ነገር ስለማደራቸው ዝም ብለው ነወጦ ብን እያሉ የጠፉ ከዛ እኔ ወይ ድርሻዬን ስጡኝ ልስራ ወይ አግዙኝ፣ የሆነች ነገር በዛ ሰዓት ሀያ ሺህ ብር፣ አስር ሺህ ብር ራሱ ለእኔ በቂ ነበረች፣ የሆነች ሱቅ ለመክፈት ማለት ነው ብዬ በሽማግሌ አስኩኝ እና ጠየኳቸው። አይ እኛ አይመለከተንም እስካሁን ድረስ አድርገናል ለዚህ በኋላኛም የራሳችን ኑሮ ስላለን ምንም ነገር ማድረግ አንችልም። ምክንያቱም ቤቱ ተበታትኗል። አሁን በአባ ቤት የሚኖር ሰው የለም። ሁሉም ሰው ሚስቱን አግብቶ ወልዶ ቤት ቤቱ ነው እየኖረ ያለ ምናምን፣ እንደዚህ የሚሉ ሰዎች የቤት መኪና ሁለት ምናምን ምናምን ያላቸው ናቸው፣ ወንድሞች የሚልሽ ማለት ነው። አስር ሺህ ብር ለእነሱ መዝናኛቸው ናት። እዚህ ባህር ዳርም አሁን አለ ልኑር ልሙት እንኳን ግን አያውቁም እነሱ ሁላችንንም በቃ፣ ከእኛ ቤት የተወለድኖችም ማለት ነው። ከዛ እንደዛማ ከሆነ እንግዲያው ወራሽ ነን፣ ወራሽነታችን ይታወቃል። ያለው ነገር የጠፋው ጠፍቷል፣ ያለቀው አልቋል። ያለውን ነገር ሽጣችሁም ቢሆን አምሳሽም ደረሰን አስር ሺ ስጡን ምናምን ስል ችግር የለውም። እንደዛ ካሰብሽማ መክሰስ ትቻለሽ። ቤቱ ይሸጥ ቤቱ ይፍረስ ብለሽ የምታስቢ ከሆነ ክሰሽ ምናምን አሉኝ። ከዛ የዛኔ ትንሽ እጄ ላይ ገንዘብ ምናምን ስለነበረ ወደ ክስ ሄድኩኝ። ጠበቃ ማከርኩ። መጀመሪያ ሳማከል አይ እንደዚህ እንደዚህ ከሆነ ወራሽነት መብት ካላችሁ ትችላላችሁ ምናምን ተባልን። ከዛ ክሱ ተጀመረ። የጠበቃ አስር ሺህ ብር ምናምን ከፍዬ ክሱን አስጀመር ነው መሟላት ያለብኝን ነገር እዛ በሳምንቱ ሁለት ቀን ሶስት ቀን እየሄድኩኝ አመጣሁኝ ምናምን ነገር ሁሉን ነገር ውክልና የእህቶቼን ያዝኩኝ። ክሱን ጀመርኩኝ ማለት ነው። ክሱን ጀምሬ ግን እነሱ ውስጥ ለውስጥ የሚያውቁት ሰው ብዙ ሰው አለ። አሁን በቃ አንዱን ስለው አንዱን አንዱን ስለው አንዱን የሆነ የለም። ብዙ ነገሮች የሚከብዱብሽ ነገር ከዛ በኋላ ልክ ክሱ ሊወሰን አስመስክረን ምናምን ሊወሰንልን እንትን ሲል እንትን አደረጉብን። ሁሉም ሰው አበሩና አይ ብራን ሰጥን ብር የለንም፣ ቦታው ይከፋፈልና ቦታ የወሰዱ ምናምን አሉን ማለት ነው። በሽምግልና ነው እንጂ ምናምን ብለው ፍርድ ቤት ከዛ በኋላ አንድ ዓመት ሙሉ ይህኛውን ዓመት አንድ ዓመት ማለት ነው። አንድ ዓመት ሙሉ በቃ ሽምግልና እያሉ አንድ አንድ አንደኛው ታመመ፣ አንዴ እንደዚህ ሆነ ምናምን ምናምን እያሉ በቃ አይገኙም። የቀጠሮ ቀን ተሟልቶ ምናምን አይገኙም። ከዛ በኋላ ውስጥ ለውስጥ አጣራ ቤተሰብ ነገር አላቸው። የአንደኛው የወንድ ሚስት እዚህ ወንድ ቤተሰቡ አለ እና በቃ እንትን ይላሉ፣ ፍርዱ እንዲጓተት ቶሎ እንዳይቋጭ ምናምን ማለት ነው። ውስጥ ለውስጥ ነገር ያደርጋሉ። ከዛ በኋላ እኔ በቃ በጣም ሽማግሎችን ድጋሚ ያገኘኋቸው፣ አሁን እኛ ኑሮ ከብዶናል ያለንበት ሁኔታ ከባድ ነው፣ ያላችሁን ነገር ስጡን እና እንስራ ነው ያልነው። ሰርተን እንኑር ምንም የሚከብድ ነገር የለም ለእናንተ ዝሮ ዝሮ፣ ነገ መነገ ወዲያም እኛ ወራሽ ነን ምናምን ብለን በሽማግሌ ድጋሜ ያዝ ናቸው ማለት ነው። ከዛ በኋላ እሺ ምናምን እንስማማ ምናምን አሉና በቃ ብር የለንም አሉ። ዝሮ ደግሞ ብር የለንም እስማማት አንችልም በፍርዱ ቀጥ ምናምን ብሎ አፈረሱብኝ ይልሻለሁ። ከዛ እኔ አሁን ያን ያን ስራ እየሰራሁኝ ያስኳት ገንዘብ ነበረች። ያ ስራ ቆመ። በኤጀንት አይሰራም ምናምን ተብሎ ታገደኝ። ገርዚ ሲታገድ ወኪሎች አይሰሩም። ራሱ ራሱ ማደያው ስራ ምናምን ተብሎ አስወጡኝኛል። ከዛ እንደዛ ሲሆን እስኪ በቃ የግል ስራ ልጀምር ምናምን ብዬ ያለችኝን ብር ይዤ ከሰውም ተበዳድሬ ምናምን ስራ ጀመርኩኝ። ስራ ጀመርኩኝ። አሁን አንድ ዓመት ምናምን ይሆነኛል ስራ ከጀመርኩኝ በቃ የሆነ ስራ ሳይኖር ቤት ምናምን ውድ ነው። እዚህ ስራ ለመስራት የግል ስራ እኔ ደግሞ አልገባኝም። የዛኔ ያለኝን ነገር ከሰውም የጨማመርኩትን ይዤ ልክ በሰራሹ ልኩላ የሚተረፍ ምናምን ነው የመሰለኝ። ስራ ሳይኖር ከአካውንቴ ስከፍል ስራ ሳይኖር ከአካውንቴ ስከፍል ምናም ምናምን እየከሰርኩ መሆኑን የገባኝ ብሬ ሙሉ በሙሉ ሲያልቅ ነው። በቃ ሙሉ በሙሉ ሲያልቅ የጀመርኩኝ ፑል ቤት ምናምን ነበረ የከፈትኩኝ ማለት ነው። እንትን አላለኝም። በቃ እኔ እዛ ሁኜ መዋሌን ስራ ቦታ መዋል ምናምን እንጂ ቁጭ ብዬ ምናምን እንደዚህ ተረጋግቼ፣ የራሱ አለማወቅ ይሁን ምን ይሁን አልገባኝም። የራሱ ምን እንዳፈዘዘኝ ብዙ ወር አሁን ከመስከረም አንስቼ እስካሁን ራሱ በቃ አሁን አንድ ወር ሆነ ስራ ካቆምኩኝ። እስከማቆምበት ጊዜ እንትን ጭንቀቴንም የሚያስረሳኝ በቃ ያለውበትን ሁኔታ እንትን ምለው ስራ ቦታ ስሆን ራሴ ነበርኩ ቁም የመሰራዛ እና ስራ ቦታ መዋሌን እንጂ ለወር ኪራይ የምከፍለውን ሰላሳ ምሽ ብር ነበር የቤት ኪራይ የምከፍለው፣ የኪራይ የምከፍለውን፣ የሰራተኛ የምከፍለውን፣ ትራንስፖርቱና ምናምን እያለ በቀን ማገኘውን ግን ሂሳብ አልሰራውም የነበረ እና ማገኘውና ማወጣው ተመጣጣኝ አይደለም። ሲል ሲል ሲል አካውንቴ ላይ ያለው ብር አለቀ። ሰው ላይ የነበረ ነገር ሰው ላይ የነበረብኝንን ብር ሳልከፍል ማለት ነው። በቃ እንደዛ ሆንኩኝ። ከዛ አጋጣሚ የመጨረሻው ሽምግልና ነበረ አሁን በአስራ ሁለት እንግዲህ ወር ሊሆነው ነው የመጨረሻችን ሽምግልና ተገናኘን። ተገናኘንና ና ሽማግሌዎቹ በቃ አምስት አምስት መቶ ሺህ ብር ስጧቸው ካለው ነገር አንጻር ሰባት መቶ ሰማንያ ምናምን ካሬ አለ። የፋ- በፋዘርስም ማለት ነው አሁን፣ እሱን ነው አካፍሉን እያልን ያለን ስጧቸው፣ አምስት አምስት መቶ ሺህ ብር። ያው ንብረቱ ስላለ እናንተ ያንኛውን ውሰዱ ምናምን አሉ። አይ አምስት አምስት መቶ ሺህ ብር የለንም ለሶስቶች የምንሰጠው፣ ግን እሺ የሚሉ ከሆነ ሶስት ሶስት መቶ እንስጣቸው ምናምን አሉ። ከዛ እኛ የጠበቃ መቶ ሺህ ብር አለብን። ምን ከፍለው ሶስት መቶ ሺህ ብር ደግሞ ወስደን በሁለት መቶ ሺህ ብር ምንም አይነት ስራ እየሰራን መኖር አንችልም። ስለዚህ እንትን እንበል፣ ቢያንስ የጠበቃ ሸፍኑልን እና ሶስት ሶስት መቶ ሺህ ብር ስጡን፣ አንድ ሚሊዮን ለሶስታችን ማለት ነው። እዛ ሶስት ሶስት መቶ ሺህ ብር እንድንወስድ ትርፋን ደግሞ መቶ ሺህ ብር ለጠበቃ እንክፈል ምናምን እሽ ተባለ። ከዛ ተቀጣጠር ምናምን ውል ልንይዝ ልንጨርስ ማለት ነው፣ ልንፈራረም በአስራ ሁለት ማለት ነው፣ የዛሬ ወር አካባቢ ከዛ ሌሎቹ ደወሉና እዛ ያሉት አይሆንም አሉ። ብር መሰጠት የለበትም ከፈለጉ ቀስ ብለው ውሳኔ ሲወሰን እንግዲህ አንድ አመት ሙሉ ለሽምግልና ጠብቀናል። ብይሻሉ አንደኛው ታሞ አራት ወር እሱ እስከሚድን እስከሚያገግም ድረስ ለሽምግልና እሱን እየጠበቅን ቁጭ ብለን ነው የነበረ። እንዳይወሰንም ሽምግልና ተብሎ አስፈቅደዋል። በቃ ምንም ማድረግ አልቻልንም። እሱ እስከሚድን ድረስ አራት ወር ጠብቀን 300 ሺህ ብር ብለው እሺ ብለን ተስማምተን እኛ ያው ስራ እንሰራበታለን ብለን አስበን ነው ብሩ አይሆንም አሉ። እኛ ብራን ሰጥም ጠብቀው ከፈለጉ ቦታ ይውሰዱ አሉ። ቦታ ደግሞ ከዛ ላይ 100 ካሬ ምናምን ነው የሚደርሰን። 100 ካሬማ አሁን ከተማ ላይ ለመሸጥ ራሱ በጣም ከባድ ነው። ግን ይሁን እንደዛም ቢሆን ችግር የለውም ይሻል ተስማሙና፣ ሲስተር ከዛ እሺ ስንል ደግሞ አይ ቤቱ ተሽጦ ሁላችንም እንካፈላለን እንጂ አይሆንም። አጠቃላይ እነሱ ስድስት ናቸው እኛ 3 ነን። እነዛኛዎች ስለሚበልጡ የነሱ ውሳኔ ይሰማል፣ ወያ እያንዳንዳቸው መስማማት አለባቸው ያለበት ያለው ነገር ላይ ማለት ነው። ከዛ እንደዛ አደረጉ። በቃ ያ ነገር እንግዲህ ዳኞቹ ተናገሩ፣ እናንተ በሽማግሌ ማትስማሙ እናንትን ማትሉ ከሆነ ገና እስኪኛ አጣርተን ምናምን እስክንወስ ድረስ ሁለት ሶስት አመት ይፈጃል፣ ደግሞ ብዙ ነው በጣም ብትስማሙ ይሻላል፣ እንደ ቤተሰብ ምናምን ምናምን ብሎ ተቆጡ። ሁለት ሶስት አመት ለኛ ከባድ ነው። አሁን ራሱ አስቢው፣ አራት አመት እንግዲህ አራት አመት በቃ አሁን ሲያልቅ አራት ዓመት ይሆናል፣ ክሱን ከጀመርኩት ማለት ነው። ባለኝ አቅም በቃ እኔ ነኝ እንትን ምለው፣ ሁለቱ እዚህ ሀገር ስለሌሉ፣ ባህር ዳር ነው ጠቅላይ ፍርድ ቤት የተያዘ ክሱ። አራት አመት ሙሉ ምለፋ ምናምን እኔ ነኝ ባለኝ አቅም ሁሉ ማለት ነው። አሁን በቃ አስጠላኝ በጣም፣ ስራዬንም አቆምኩኝ፣ ዘጋው፣ ከሰርኩኝ፣ ይሄኛውም አልሆን አለ። እና አንዳንዴ በቤተሰብ በኩል የሚመጣብሽ ነገር ሳይኖር ምናምን ችግር የለውም ቤተሰብ ከሌለው የለውም፣ ነው። ግን እያለው ደግሞ እንደዚህ አይነት ነገር ሲያደረግብሽ በጣም ነው የሚያስጠላ። በጣም ማለት እኔ አሁን የስራ ፍላጎት አለኝ። ማንኛውም ስራ ቢሆን እሰራለሁ፣ ምንም ቢሆን ግን ብቻሽን ስትደክሜ አንዳንዴ አይሳካልሽም። ማለት እንትኖቹ ይበዛሉ፣ ገርጋሪዎቹ ይበዛሉ፣ ምናምን አሁን ላይ እኔ ባለበት ሁኔታ ምንም ስራ የለኝም። ቤት ቁጭ ብዬ ነው ያለሁ እና አንዳንድ ስራዎችን ራሱ ለመስራት ገንዘብ ያስፈልግሻል፣ መንቀሳቀስ መቻል አለብሽ ምናምን በዛ ላይ ደግሞ አሁን እኔ ኔጌቲቭ ገብቼ ምናምን የሰወዳ ይዤ ስለወጣሁ ወደ ቤት ስለተቀመጥኩኝ አንድ ወሬ ነው አሁን ስራ ካቆምኩ። ያን ተስማምተን ቢሆን በአስራ ሁለት ያን ብር ቢሰጡኝ በዛ ብር ልሰራ ነበር ያሰብኩኝ። ያ ነገር አልተሳካም። አሁን እኔ በቃ በህግ በኩልም የሚያስገደኝ ነገር እንዴት እንደሆነ በምን መንገድ መጨረስ እንደምችል ራሱ ግራ ገባኝ። በቃ ማለት ዱሻዬን እንዴት ማግኘት እንደምችል ያው እንግዲህ ወራሽ እንደሆናችን ተመስክሯል፣ ታውቋል። ግራ ገብቶኛል። እስኪ እንደው ቤተሰብ እንደው የሚያማክሩኝ ነገር ካለ የሚያውቁት ነገር ካለ ለማለት ፈልጌ ነው። አመሰግናለሁ በጣም ሐቡዬ እግዜር ይስጥልኝ ስላስገባሽኝ፣ እግዜር ያክብርልኝ። ቴንኪው የእኔ ታሪክ ይሄ ነው። እሺ አዶ ነው። እኛ ምን እንርዳሽ ታዲያ? ማለት የህግ ባለሙያ ፈልገች ነው። በህግ በኩልም በጣም ትልቅ እርዳታ እፈልጋለሁ። ምን አይነት መንገድ መከተል ጠበቃለን ብዬ ሻለ ይዛን የቀጠርኩትኝ አስር አስር ሺህ ብር ከፈልኩኝ። ከዛ በኋላ ሌላውን እኛ ሲሰጠን ልሰጠው ተስማምተን አለ። ግን እኔ እንደምፈልገው እየሄደልኝ አይደለም። እኔ በትክክል የሚያስኬደኝ ነገር ማወቅ እፈልጋለሁ። እዚህ የሚኖሩ ሰዎች የህግ ምክር እፈልጋለሁ። ሲቀጥል ደሞ አሁን እኔ በጣም የምፈልገው ነገር ስራ፣ ወደ ስራ ለመመለስ ብዙ ነገሮች ሞክራለሁ፣ በጣም ብዙ ማለት ነው አሁን እዚህ አገር ላይ ስለ ህጉ ቅልቦችን አናግሪ። ቅልቦች ብለሽ በአማርኛ ቲክቶክ ላይ ስትጽፊ ታገኛቸዋለሽ። ፎሎ ታደርጊ እና ላይቭ ላይ ሲገቡ ገዝት ገብተሽ ቅልቦችን ቅልቦችን ህግ አንፃር እርዳታ ተጠይቂያለሽ። ስራ ደግሞ ማንኛውም ስራ ለምን ተቀጥረሽ አትሰሪም? መስተንግዶ ሆን ሱቅ ውስጥን ምንም ነገር ተቀጥረሽ ለምን አትሰሪም? እንደዛ መስራትማ እችላለሁ አቡየ፣ ምንም የሚያግደኝ ነገር የለም። እንዳልኩሽ ገና ሁኔ ሀያ ሁለት አመቴ ነው። ግን ምንድነው ያኛውን ስራ ሰራለው ብዬ ስገባ ትንሽ የሰው ጋር ብር ተበድሬ ነበር የገባው። ገና ደና አካላለሽ፣ ጤነኛነሽ፣ በህይወት እስካለሽ ሰርተች ትከፍያቸዋለሽ። ምንም ሊያደርጉሽ አይችሉም። ከፈለጉ ሄዶ በህግም ቢከሱሽ ህጉም የሚለው ሰርተሽ ነው ትከፍያቸዋለሽ። ይደርሳል ይነሱ ዳ አንቺ በህይወት እስካለሽ ስትሰሪ ቀስ ቀስ እያልሽ የሰው ዕዳ ይከፈላል። ስለዚህ መጀመሪያ ስራ ትንሽም ይሁን ስራ ሳትነቂ ውርሱ፣ እስከሚደርስ ይደርሳል እሱ የህግ ጊዜ አመታት ይወስዳል። እሱን ተስፋ አድርገሽ ቁጭ ብለሽ አትጠብቂ። የውርስ ነገር የራስ የተለፋበት ነገር እኔ ውርስ ምናምን የሚባለው ነገር አይገባኝም። ዋናው ነገር ግን አንቺ ወጣት ነሽ፣ ገና ልጅ ነሽ። ሀያ ሁለት አመትሽ ማለት እኔ በአስራ ሶስት አመት እበልጥሻለሁ። ገባሽ ገና ልጅ ነሽ ጉልበት፣ ትኩስ ጉልበት አለሽ። ሰው መስተንግዶ የሚሆን ውስጥ ልብስ ቤት ምናምን፣ ጫማ ቤት ተቀጠሪ ስሪ፣ እንደሱ ለማለት ቡያ አሁን ላይ እንትን ነው አሁን እዚህ ሀገር ላይ ስራ በጣም ጠፍቷል እና አብዛኛው ሰው የሚቀጥር የለም። ስትቀጠሪ ደግሞ ሶስት ሺ ሁለት ሺ አምስት ምናምን ነው። አሁን ቤት ኪራይ ራሱ ከሁለት ሺ ብር የጭቃ ቤት ከሁለት ሺ ብር በታች የለም እዚህ ማለት ነው እና ከዜሮ ከዜሮና ከሶስት ሺቱ ይሻላል። አሁን ዜሮሱም አሁን ልክ ነሽኮ። ግን አሁን የእኔ ሀሳብ ምን መሰለሽ? ያኛውን ስራ እየሰራው ጎን ለጎን እንትን ተምሬ የነበረ እኛ ጋር መጦ ሲያስተምሩ ምናምን ይሄ ሻማ ምናምን ነገር ማምረት ተምር ያለውኝ፣ ሁለቀ ምናምን ኮርስ ነበራቸው የሆነ ሰዓት ላይ እና አጋጣሚ አናገርኳት ልጅቱ ምናምን ቤቴ ትባላለች፣ ላከችልኝ እዛ። ያኛውን ስራ ሳላቆም ገና በፊት ማለት ነው ጎን ለጎን ቤቴ ሁኝ ልሰራ ከዛ ማሽኑ ምናምን አለኝ ዛን የገዛሁት እና ያን ስራ ነው። አሁን ቤት ላይ ሁኜ እየሰራሁኝ ምናምን ለማስረከብ ነው አሁን ሐሳቤ እቃው ስላለኝ ማለት ነው። ምክንያቱም ዛሬ አሁን ሁንበሽ አማራጭን በሰዓት እኮ አይደለም አማራጭ ስራ ነው። መጀመሪያ ተቀጥረሽ ትሰሪና ደሞዝሽን አጠራቅምሽ ገንዘብ ሲኖርሽ ደግሞ ታማርጫለሽ። እሱማ ውሃ ቡዬ ግን፣ አሁን ሶስት ሺህ ብር ተቀጥረሽ የራሽን ነገር ማለት አትቺም። የቤት ኪራይ ከፍለሽ ትርፍ የሆነ የሆነ ነገር የሚያግዝሽ ወይ ከቤተሰብ የሆነ የሚላክልሽ ነገር ሲኖር ምናምን ወይ ሼር አድርጎ የሚያኖር ሰው ሲኖር ምናምን ነው እንጂ አሁን ለብቻሽ አሁን ከፍተኛ ባህር ዳር ላይ መስተንግዶ አንድ ሺህ አምስት ነው እ በፈለግሽው መንገድ ደግሞ አታገኝም። አብዛኛው ሰው ደግሞ የሚያደርገው ምንድነው? የሆነ ነገርሽን መጠቀም ይፈልጋል ስራ ለማስገባት ስራ ለመቅጠር ማለት ነው ስትገኝ እንደፈለግሽ እንዳጠላጠሉሽ ስራ አትገቢም። አሁን ያለንበት ሁኔታ ላይ ውዴ ለሁሉ ነገር ምክንያት የምትሰጪ ከሆነ ህይወትሽን መለወጣችን ስራ ስለሌለ አካል ጉዳተኛ ሆኖ ዊልቸር ላይ ተቀምጦ ሲጋራ ማስቲካ ምናምን እያዞረ የሚሸጥ ሰው አለ። አንቺ ደግሞ ገና ሀያ ሁለት ዓመት ወጣት ነው። ገና ልጅ ነሽ። ትኩስ ጉልበት አለሽ። ተሯሩጠሽ ያንንም ይንንም ስራ ሰርተሽ ሰው ቤትም ቢሆን ገብተሽ ተቀጥረሽ ሰርተሽ ሰርተሽ ሰው የሰው ልጅ መለወጥ ከፈለገ ምክንያቶችን ሁሉ መደርደር ማቆም ያለበት፣ ገባሽ? አካለ ጉዳተኛ በሆንስ ኖሮ ያልጋ ቁራኛ በሆንስ ኖሮ ብሎ ማሰብ አለበት። ገባሽ? ሁለተኛ ነገር ደግሞ በነፃ የሚልኩ የመንግስት ኤጀንሲዎችን አናግረሽ አረብ ሀገር መተሽ መዳን ቤት መስራት ትችያለሽ። አንቺ ምክንያት ከፈጠርሽ ብዙ። አንድ ሰው ላለመስራት ምክንያት የሚፈጥር ከሆነ ሀንድረድ ምክንያቶችን መደርደር ይችላል። ለመስራት ደግሞ ምክንያት አልፈልግም ካለ እንደ አካል ጉዳተኛ ዊልቸር ላይ ሆኖ በዊልቸር ራሱን እየጎተተ ሲጋራ፣ ማስቲካ እያዞረ የሚሸጥ አካል ጉዳተኛ አለ። የሰው ልጅ ከፈለገ ምንም አይነት ምክንያት አያግደው ማድረግ ከፈለገ አንድ ነገር ላለማድረግ ከፈለገም ደግሞ ሀንድረድ ምክንያቶችን መደርደር ይችላል። ስለዚህ ልጅ ስለሆንሽ እኔ በአስራ ሶስት ዓመት ስለምበልጥሽ ልንገርሽ በራስሽ ተነሺ። ውርሱንም ታዩ ያንቺ አይደለም ይቅርብሽ ጥቁስሽ ውሰድ። በራስሽ ሙሉ አካል አለሽ። ገና ልጅ ነሽ። ትኩስ ጉልበት አለሽ። ሰርተሽ ተለወጪ። ነገ በራስሽ እንድትኮሪ። በራስሽ ሰው ቤትም ቢሆን ተቀጣሪ፣ ማንኛውንም ስራ መስራት ትችላለሁ ብዬሻለሁ። ግን ምንድን ነው ኔጌቲቭ፣ እነዛ ብር ያለብኝ ሰዎች በቃ አላንቀሳቅስኛሉ። አሁን ላይ በጣም ሰው ሁሉ ስለቸገረው ማለት ነው። በዛም ሲሄድ ብሬን፣ በዛም ሲሄድ ብሬን። አሁን ይህን ወር ቤት ሰርቀሽ አይደለም፣ አበድረው ነው። ዋው ፍቅዳው ያውንዳምጂ ብድርሽንም ቢሆን በህይወት እስካለሽ ጤና የሚያስኮንሽ ድረስ ሰርተሽ ትከፍያለሽ። ወደው ፈቅደው አበድረውሽ እንጂ ሰርቀሻቸው አይደለም። ስለዚህ ይሄዱና ይክሰሱሻ ሂዱና ክሰሱ ቢያቸው። የሰው ልጅ ብድርም እኮ እስካለው ድረስ ነው የሚከፍያቸው። ከሌለሽ ከስጋሽ ላይ እንደዚህ ቆርጠሽ አትሰጫቸውም። ወደው ፈቅደውን ያበደሩሽ እስኪኖርሽ ድረስ ይታገሱ። ሰርተሽ ሲኖርሽ ትከፍያቸዋለሽ። አይ አሁኑኑ ካሉ ይሄዱና ይክሰሱሽ። ለብድር የሚያስር ህግ ካለ እንደውም ከወጪ ትድኛለሽ። ይሄዱና ይክሰሱሽ። በተረፈ ግን ህይወትሽን ለመለወጥ ከፈለግሽ ዛሬውን ወስኝ። ዛሬውን ወሰነሽ ቆርጠሽ ተነስተሽ ስራ ጀምሪ። ያገኘሽውን ስራ ተቀጥረሽ ስሪ። መጀመሪያ ሂጂና ሰው ቤት ተቀጥረሽ በደሞዝሽ ፓስፖርት አውጥተሽ አረብ ሀገር መተሽ ስሪ። ይሄ ነው ምክሬን። ጠንክሪ። ሁልጊዜ ምክንያት የሚደረድር ሰው በህይወቱ አይለወጥም። ማንም ላይ አትንተራሽ፣ ማንም ላይ አትንተራሽ ራስሽን ችለሽ ቁሚ ይልሽ። እኔ በ18 ዓመቴ ማለት ነው የዛሬ 17 ዓመት በ18 ዓመቴ ነው ከሀገር የወጣሁት። እዚህ ሀገር ካታሪ መጣሁት። 550 ሪያል ነበር ደሞዜ ሰው ቤት ስቀጠር ብድግ ብዬ ነው በራሴ የመጣሁት። ማንንም አላማከርኩ። ማንንም ህይወቴን መለወጥ ስለምፈልግ፣ ማንም ላይ መንተራት ስለማልፈልግ፣ 18 ዓመት ከሞላኝ በኋላ የእናትና አባቴን እንጀራ መብላት ስለማልፈልግ፣ የራሴን እንጀራ አብስዬ መብላት ስለምፈልግ። በራስሽ ስትቆሚ፣ በራስሽ ስትተማመኝ፣ በራስሽ ትኮሪያለሽ። ስለዚህ ዛሬ ላይ የማንም ጥገኛ ሳትሆኝ፣ ማንንም ምንም ሳትይ፣ በራስሽ ሙሉ አካላለሽ፣ ጤና ሳትሻል፣ ፈጣሪ ሀብለሽ፣ ጀምሪ። ሰው ቤት ተቀጠሪና ሰው ቤት ተቀጥረሽ ሁለት ወር ሶስት ወር ሰዓት ተሻተሽ አጠራቅመሻችን ብር ፓስፖርት አውጥተሽ አረብ ሀገር መታች ሰርተሽ ተለወጪ። ነገ በራስሽ ታሪክ ትኮሪያለሽ። እኔ እኮ ሰው ቤት ሰርቼ ነው ፓስፖርት ያወጣሁት፣ ለፓስፖርቴ እንኳን ማንንም አለመንኩም ትያለሽ በኩራት ኮርተሽ ብታወሪው ታሪክ ይኖርሻል። ላለመስራት ግን ምክንያት መደረድሪ ከሆነ መቼም ነው ህይወትሽ የማይለወጠው ሁሌም ሰዎችም ምክንያት እንዳደረግሽ የሁኔታውን የሀገሪቷን ሁኔታ ምክንያት እንዳረግሽ የሆነ ነገር ምክንያት እንዳረግሽ ትኖሪያለሽ። ልጅነትሽን ተጠቀሚበት። እሺ ውዴ፣ ይሄ ነው እኔም አመሰግናለሁ። ረዋን እንዴት ነሽ ነው